በየዓመቱ ጨለማዊ ክረምት ወቅት አልፎ ብርሃናማው የጸደይ ወቅት ሲገባ በሚሊዮኖች የሚቆጠሩ የኦሮሞ ሕዝብ ለምስጋና በታላቅ ድምቀት ይሰባሰባል። ኢሬቻ ነው። ለፈጣሪው ዋቃ ላለፈው ዓመት በረከት ምስጋና የሚቀርብበት፣ ለሚመጣው ዓመት በረከት የሚለመነበት ጊዜ። ከንደራፍ እንዳፈነ የማናፍ ጽቡኛቴ ከንንዱ ማዘንቶ ቱተፍረት ባቴ ኢሬቻ ለእኔ ከበዓልም በላይ ነው። ማለት ኢሬቻ አንዳንዴ ሌላው ፌስቲቫል ነው ይላል፣ ሌላው እንደዚህ ነው ይላል፣ ሌላው ሃይማኖታዊ ስርዓት ነው ይላል። ብዙ ፍቺ አለው ማለት እሬቻ የኦሮሞ ህዝብ አሁን ብሎም ከኦሮሞ ውጪ የሆኑት በዓመት አንዴ የምስጋና ፕሮግራም እና ለቀጣዩ ደግሞ ጸሎት የምናደርግበት ትልቁ ቀናችን ነው፣ በዓላችን ነው። እሬቻ ማመስገኛ ነው። እግዚአብሔርም የሚያመሰግኑበትነው እሬቻን ይዞ ነው የሚያመሰግኑት። እሬቻ ማለት ርጥ ነው፣ እርጥብ ነገር ለሁሉም ነገር ጥሩ፣ ሁሉም ነገር የተፈጠረው ከእርጥብ ነው። እጸዋት ብትይ ው እርጥ ነው፣ ከእርጥብ ነው ሀየሚለቀው ከእርጥብ ነገር ውስጥ ነው ማንኛውም ነገር የሚገኘል ኢሬቻ ማለት ፍቅር ነው። ኢሬቻ ማለት ሰላም ነው። ኢሬቻ ማለት አንድነት ነው። ኢሬቻ በውስጡ ብዙ ነገር አለው። ይሄ ሆኖ እያለ ኢሬቻ ማለት ሰላም ነው ስንል አንድ ሰው ወደ ኢሬቻ በሚመጣበት ሰዓት ከአካባቢው ሰው ጋር ጥል ካለው ታርቆ ሰላም ፈጥሮ፣ ከቤቱ ሰላም ፈጥሮ፣ ከማንኛውም ሰው ጋር ሰላም ፈጥሮ ለፈጣሪው ምስጋና ሊያቀርብ የሚመጣበት በዓል ነው። የጸደይ ብርሃን የቀዘቀዘው ምድር ስታሞቅ አረንጓዴው ተፈጥሮ ይገለጣል። የነጹት ወንዞችና ሐይቆች የሕይወትን ውበት ይገልጻሉ። ያርሶ አደሩም ልፋት ፍሬ አፍርቶ በምድር ላይ ይገለጣል። አሁን የምናከብረው ኢሬቻ መልካ ነው። ኢሬቻ መልካ ደግሞ በሆራ ፍንፍኔ እና በሮሃ አርሰዲ ነው የሚከበረው። ሪቸ መልካ ማለት ብራ ላይ ነው። መልእክቱ ራሱ በቀበጨቂ ገና በውቃ ብራ ባተን ነው የሚለው። እንኳንም ከጨለማው ክረምት ወደ ብራ ወደ ብርሃን ወጣችሁ ነው መልእክቱ። ዝናብ ዘንቦ ሳር በቅሎ አበባ አብቦ የዘራ ነው አብቦ ጥሩ ደረጃ ላይ ደርሶ በምናይበት ሰዓት በዛ ሰዓት ነው የኦሮሞ ሕዝብ ጸሎት የሚያደርገው ወይም ደግሞ ወደ መልካ ሳርና አበባን ይዞ ሄዶ ለፈጣሪ አምላኩን የሚያመሰግንበት ጊዜ ነው ማለት ነው። በኢሬቻ እለት የሚታየው እያንዳንዱ ትዕይንት ጥልቅ ትርጉም አለው። በእለቱም እርጥብ ሳርና አበባ ይዞ ወደ መልካ መሄድ የተለመደ ነው። የመልካ ሬቻ ማለት በመልካ ላይ ሳር ይዘን፣ ምክንያቱም እርጥብ ነው፣ ሳር ሳር ይዘን ነው የምንመጣው። ያንን እርጥብ ያንን ሳር የፈጠረው ፈጣሪ ነው። እጃችን እርጥብ ይሁን፣ ቀጣዩ የለመለመ ይሁን። ሳር ስለሆነ ብቻ አይደለም፣ አረም እዚ አትመጣም። የተመረጠ ነው። የኦሮሞ ህዝቡ የሚመጣው ያንን ነገር ሲያደርግ ሁሉም ነገር በምክንያት ነው። ሁሉም ነገር የራሳቸው ኢንተርፕሬቴሽን አላቸው ሁሉም ነገር ሲምቦላይዝ የሚያደርጋቸው ነገሮች አሉ። እና ለዛን የተመረጠ። ሌላው ያን ቀን ሳር በእጃችን የምናጭነው ለኢሬቻ ብቻ ነው። ወደ ብርሃን፣ ወደ አዲስ ዘመን ተሻገርን፣ ወደ ጥሩ ዘመን ተሻገርን ብሎ ልክ ተፈጥሮም ደግሞ የምትለግሰው ነገር አለች። አበባዎች ያብባሉ፣ ሳሮች ይበቅላሉ ት ያሸታል ጋራዎች አጠቃላይ አረንጓዴ ይሆናሉ፣ ለምለም ይሆናሉ፣ ቢጫ ይሆናሉ። በዛ ሰዓት አላደለ ደስታ የኦሮሞ ሕዝብ ደስታውን የሚገልጽበት ነው። ብሔር ብሔረሰቦችም እንደዛው ማለት ነው። ስለዚህ አላደለ ከተፈጥሮ ጋር ይገናኛል ማለት ነው። አንደኛ ተፈጥሮ ማድረቅ ነው፣ ሁለተኛ ደግሞ ያንን ተፈጥሮን የፈጠረውን አምላክን ማመስገን፣ ለእሱ ምስጋና ማድረስ ማለት ነው። ኢሬቻ ቀን ሲከበር ከዋዜማ ጀምሮ ላሞች አይታለቡ፣ ጥጆቹ መጥገብ ስላለባቸው ለምን ተፈጥሮ ይቆጣል ተብሎ ስለሚታሰብ ነፍሳቶቹ ይቆጣሉ ተብሎ ስለሚታሰብ ፈጣሪ በዛን ሰዓት ጸሎታችንና ምስጋናችንን አይሰማም ተብሎ ስለሚታሰብ ከብቶቹ መራብ የለባቸውም ጥጆቹ ወተትን መሻማት አትችልም። ሁሉም ነገር ደስተኛ መሆን አለበት፣ ተፈጥሮ ደስተኛ መሆን አለባት ተብሎ ይታሰባል። ስለዚህ ዛፍን አትቆርጥም። ከተፈጥሮ ጋር ምንም አይነት ግጭት ሊኖር አይገባም። አንተም በራስህ ንጹህ መሆን አለብህ ነው ተብሎ ነው የሚነገረን። መጣላት አንችልም። ከተጣላን እውነቱ መናገር አለብን። ማዋሸት የለብም። እነኚህ ነገሮች ሁሉ ናቸው እዛ ቦታ ላይ የሚሄዱት፣ የነኚህ ነገሮች ከጠበክ ነው። እሬቻን መልካ አርሰዲ ወይም መልካ ፍንፍኔ ሄጄ እሬቻን አንድ አድግ ያለሁ ብለ የምታወራው እነኚህ ነገሮች ሲታሟላ እንጂ ፊዚካል እዛ ቦታ ላይ ሳሪን ይዘን የእሬቻን ይዘን ስለሄድን አይደለም እሬቻ የምስጋና ቀን ነው፣ የአንድነት ቀን። በሚሊዮኖች የሚቆጠሩ ሰዎች በባህላዊ አልባሳት ደምቀው ፈጣሪያቸውን ዋቃ ለማመስገን የሚሰባሰቡበት፣ የበርካቶችን ቀልብ የሚገዙ ባህላዊ ሙዚቃዎችና ጭፈራዎች ጎልተው የሚታዩበት፣ ፈጣሪ በብዙ መልኩ የሚመሰገንበት እለት ነው። ብዙ ቱፊት ብዙ በዓል ቱባ ባህል ያለው ነው። በአለባበስ ብንል፣ በአመጋገብ ብንል፣ በእግዚአብሔርን በማመስገን ብንል ትልቅ ቱባ ባህል ያለው ህዝብ ነው። ይሄ ህዝብ ደግሞ አለ አይደለ ወደ ኢሬቻ በዓል በሚሄድበት ሰዓት የተለያየ ባህል ልብሶችን ለብሶ የተለያየ መዝሙሮች ወይም ደግሞ ዘፈኖችን እየዘፈነ ፈጣሪ አምላኩን እያመሰገነ በደረጃው ማለት ነው። ትላልቅ ሰዎች የሚሉት አለ ህጻናት የሚሉት አለ፣ ሴቶች የሚሉት አለ። ሁሉም የራሱ የሆነ አጨፋፈር አላቸው። ኮመን የሚሆን ደግሞ ኢሬቻ ስትሄድ ደግሞ የምትለው ደግሞ አለ። አባቶች የሚሉት ደግሞ አሉ፣ ሥርዓቱን የጠበቀ ማለት ነው። ያኛው አንተ ያደግበትን ቦታ ላይ ያንን የኪነ ጥበብ ያደግበትን ይዜ ነው ምትመጣው። ምክንያቱም ኪነጥበብ መሰረቱ ከየት ነው? ከማህበረሰባችን ነው ከአስተዳደጋችን ነው። ኬትም አንመጣ ያንኑ ነው። ምናልባት ፕሮፌሽናል አድርገን የምናቀርበው ያንን ነው እዚህ ቦታ ያየትኝ እና ስለዚህ ሁሉም የራሱን የራሱን ነገር ነው የሚያቀርበው። ይሄ ደግሞ ምንድነው ሼር ሲያረጉ ታያለ። ለምሳሌ የቱለማን ከመጨፈር ይልቅ ጉጂ ጋር ሄጄ ያን ነገር ባይ ደስ ይለኛል። በዛ ውስጥ ደግሞ ትተዋወቃለን። ኢንፎርሜሽን ሼር ትደራረጋለ። ከዛ በኋላ ምን ይሆናል? እሬቻ ላይ የመጫ ልጅ የመጫን ብቻ ነው ለብሶ የሚመጣው አይደለም። አሁን ላይ እኔ አሁን ለምሳሌ ከረዩን አይደለም ለብሶ ሰንበዲም በቃ ያገኘ ነው። ያ ደስ ያለን ነው። ምን ለብሶ ይሄ ምን የፈጠረው ነው? ብዙ አመት አብረን ከማክበር የተነሳ የሚያምሮን ነው። ምን መርጠው እንጂ እኔ ከዚህ መጣው እኔ የዚህ ጎሳ ነኝ የዚህ ምናምን የሚባል ነገር የለም። ይሄ አንድነትን ያመለክታል፣ መዋሃድን ያመለክታል። ስለዚህ ኢሬቻ ያዋህዳል፣ አንድ ያረጋሃል። የኢሬቻ ሙዚቃዎች የበዓሉ ማድመቂያዎች ናቸው። እያንዳንዱ ዜማ የህዝብን ስሜት፣ ታሪክና እምነት ይገልጻል። የኢሬቻ በዓል ከምንም በላይ በዜማ የታጀበ ነው። በእነዚህ ዘፈኖች ውስጥ የኦሮሞ ሕዝብ ታሪክ ፍልስፍናና ለፈጣሪው ያለውን አክብሮት እናገኛለን። ከኢሬቻ ድምቀቶች መካከል "መሪው መሪው" የተሰኘው በስፋትና በህብረት የሚዘፈነው ባህላዊ ሙዚቃ አንዱ ነው። ኦ ያ መሬሆ መሬሆ መሪ ሆ ኢላሊ ከንጎ ተትያ መሪ ሆ መሪ ሆ ሲቱ ለፈሆ ደትያ መሪ ሆ መሪ ሆ ኢላላ ጉባቴ ቼያ መሬሆ መሪ ሆ መሪ ሆ እጃን ገብለችሁ የግደያ መሪ ማለት በየዓመቱ ዞሬን ዞሬን መተናል ዞሬን ዞረን መተናል። ማሪያው የሚሉት ሴቶች ናቸው። ወደ መልካ ጫጩ ተሸክሞ ሲንቄ ይዘው ሳር ይዘው ወደ ማሪያው እያሉ ወደ መልካ በሚሄዱበት ሰዓት ማሪያው ማለት እንኳን አደረስከ ከአመት አመት። እንግዲህ አስራ ሁለት ወሮች ናቸው በአንድ አመት ውስጥ ያሉት። እነዚህ አስራ ሁለት ወሮችን ካምናው ጀምረን ስንቆጥር አስራ ሁለት ይሆናል። ስለዚህ ያለ አይደለ ዞረን ወይም ደግሞ ወደ አመቱ ዞሮ አመቱ ተቆጥሮ ደረስን እንኳን አደረስከን ማለት ነው። ለዚህ ዘመን ለዛሬው ቀን ካምናው ወደ ዘንድሮ እንኳን አሸጋገርከን ለዚህ ዘመን እንኳን አደረስከን የሚል ትርጉም ነው ያለው። ሌላኛው በስፋት በበዓሉ ላይ ከሚቀርቡ ህብረ ዝማሪዎች መካከል ገቢ ሰዩ ይጠቀሳል። ገቢሰዩ የሚለው ቃል ለመለመ፣ ተሳካ፣ ወፈራ የሚለውን ትርጉም ይሰጣል። አባ ገዳዎቹ ገቢሰዩ ሆ ሆ አይሮቤ ሮቤ ገሮ ገርበገት ይላል። ገቢሰዩ ሆ ሆ ሆ አይሮቤ ሮቤ ሀይ ቱተና ይላል። ኡዳ ነቤ ለለቱዳ ሆ ገዳን ኦፊ መረርቱ ዳ ኦ አባ ገዳዎች ናቸው እንደዚህ ሚሉት መልክቱ ገዳውን ያጸደክልን ገዳውን ያንከበከብክልን፣ ገዳይ ገዳይ አባ ገዳዎችን ያገናኛህን ገዳችን ምርጋ ነው ቀና ነው። እና በዚህ አይነት ነው የምታውቀው ጨዋታችን በዚህ አይነት ነው ብሎ ተሰባስቦ አባ

እረ ሰሲገ ል ሆዴ ቢኢ አይ ስመለሱ ደግሞ እረ ሰሲገ ል ኖር ያድሬ አራራ ከይ ይላሉ ሴቶቹ። በዚያ አይነት ነው የሚሄዱ። ማለት እንግዲህ ኢሬቻ የሚሄዱበት መልካ ነው። አራራ ነው። እርቅ ነው የምንፈልገው። አራራሚ ነው። ታረቅልን፣ ሕዝቡን አስታርቅልን፣ ሀገሩን አስታርቅልን፣ ሰላም አወርድልን ነው። ወንዶቹ ደግሞ ይሄ ጎረምሳዎቹ ደሞ ይጨፍራሉ። ኦ ያ ያ መስቀል ይጨፍራሉ። የፈለገውት ብዙ የተለያየ ጨዋታዎች አሉ። ከዛ በኋላ ከኢሬቻ በኋላ ይፋ ፈኔ ቦዳ ያን ነገር ስርዓቱን ከፈጸምን በኋላ ጭፈራዎች አሉ። ጭፈራዎቹ የማን ነው? የወጣቶች ነው። ከዛ በኋላ ያለ አባቶች እናቶች አለ ሲንቄዎች አባገዳዎች ጨርሰዋል። ከዛ በኋላ ደስታ ነው። ለምን ኦረዲ ምን ብለናል? ከጨለማ ወደ ብርሃን ወጥተናል ብለናል። አሁን የምንጨፍርበት ነው፣ ወጣቶች የምንጨፍሩበት። እንደ መሪው መሬውና ገቢ ሰዩ ያሉ ዘፈኖች የምስጋናና የሰላም ጸሎቶች ጭምር ናቸው። እነዚህ ዘፈኖች ሰዎች ከፍጣሪያቸው ጋር የሚነጋገሩባቸው ስሜታቸውንና ምኞታቸውን የሚገልጹባቸው መንገዶች ጭምር ከክረምት ወደ አሁን ወደ መስከረም እንደዚህ እየመጣ ስትሄድ ወደ ብራ ስትመጣ እንዴት ነው የምትሆነው ኢነርጄቲክ ትሆን ወጣቱ ለፍቅረኛሞች እርሰ በራሳቸው የሚዘፋፈኑት ነው ወንዱ ድሮ ገጠር ኮፍያ ሰርቶ ጎፈሬውን ምናምን አድርጎ ይዘጋጃል ለኢሬቻ ያን ቀን ከተለያየ ቦታ ስለምንገናኝ የመጀመሪያም የመገናኛ በዓላችንም ስለሆነ ወጣቱ ሬዲ ሆኖ ነው የሚመጣው። እዛ ቦታ ላይ ዝግጁ ነው። ስለዚህ ደስታውን ይገልጻል፣ ፍቅሩን ይገልጻል፣ ከተፈጥሮ ጋር ወደ ብርሃን በመውጣቱ ደስታውን ይገልጻል። ደስታውን የሚገልጽበት ሂደት ነው። ስለዚህ ዚስ አን አርት በራሱ አለባበስ ጀምሮ ከሳይኮሎጂካል ዝግጅት ጀምሮ ይታሰብበታል። ዘፈኖቹ፣ ግጥሞቹ ከማህበረሰብ የሚወጡ በቃ እንትን ይደረጋል። ስለዚህ ሹቢሳ ይኖራል፣ ረገዳ ይኖራል። የሁሉም ካልቸር እዛ ቦታ ላይ ወጣቶቹ እርሰ በራስ ያደርጋል። ያን ላይ አባቶች የሉበትም። አባቶች ከጨረሱ በኋላ ቀስ ብሎ ነው የሚመለሱት። እነሱ ወጣቶቹ ግን እዛ ተሰብስቦ መንገድ ላይ የተለያየ ቦታ ዘፈን ያቀርባሉ። ስለዚህ ይሄ ከኪነ ጥበብ ማንጻር ብዙዎችን ፕሮሞት የሚያደርግም ነው። በጣም ፕሮሞት የሚያደርግ ነው። ተወዛዋዦቹን ፕሮሞት የሚያደርግ በዓል ነው። ከነዚህ በተጨማሪ ከሁሉም የኢትዮጵያ ክፍሎች የሚመጡ ሰዎች የመጡበትን አካባቢ ባህል የሚገልጹ ባህላዊ ዘፈኖችን በቡድንና በጋራ ሆነው ያዜማሉ፣ ይጨፍራሉ። ይህ በሁሉም መልካዎች በተለይ በመልካ አርሰዴና መልካ ፊንፊኔ ጎልቶ ይታያል። በኢሬቻ ላይ የሚዘምረው እያንዳንዱ ዜማ የኦሮሞን ሕዝብ ጥልቅ እምነት፣ ባህላዊ እሴት ይዟል። ዘፈንና ጭፈራው የሕዝቡን ታሪክ በህይወት የሚጠብቁ የመግባቢያ ቋንቋዎች ናቸው። ሁሉም መጥቶ በራሳቸው ጨዋታ ይጨፍራል። ይሄ፣ ሃራርጌም ከረዩ፣ ሶዶ ራሱ ሶዶ ሶዶ ነን ቱላማ ነው። ጨዋታ ላይ ትንሽ የሚያላይ ነገር ይኖራል የሚያላይ ነገር ነው። ግን ዞሮ ዞሮ ኢሬቻይ ለሁሉ እኩል ስለሆነ መጫም ራሱ መጫ ቢሆን መጫ ራሱ ጨዋታውና አነጋገሩ ቋንቋው የሚያመጣው ጨዋታ ለየት ይላል። በዛ አይነት ለየት ቢልም ሁሉ ፖራ ስለሆነ ባህል ስለሆነ የኦሮሞ ባህል ስለሆነ እንደ ቋንቋው እንዳያ አካባቢ ጨዋታ ይጨፍራል። የኢሬቻ ሌላኛው የማይረሳ ገጽታው ጭፈራ ነው። እነዚህ ዝም ብለው እንቅስቃሴዎች ብቻ አይደሉም መንፈስን የሚያድሱ አካላዊ እንቅስቃሴዎች እንጂ የደስታ ስሜትን በገሃድ የሚያሳዩ ማንነትን፣ ባህልን የሚያስተጋቡ ሀብቶች አልባሳቱ እንግዲህ አሁን ጃርሰ ጭራ ያልኩ ጭራን ይዞ ይሄዳል። ያርቲ ጭፍሬ ደሞ ሲቄ ይዛ በአቅሟ ትሄዳለች። ፎሌዎቹም ደሞ አሉ። ፎሌዎቹ ደሞ ባልዲ ባልዲ አርጎ ሄዳሉ። ባልዲ አርጎ ሄዳሉ። ጎሮምሶቹ ደሞ ዱላ ይዞ ሄዳሉ። እ ሐራሲቆቹ በየባላቾን ሲቄ ይዞ ሄዳሉ። ኦኮሌ ይዞ ሄዳሉ። ጫውጮ ይዞ ሄዳሉ። ሄ ነው ና በዚ ሰለም እንቀሳቀሱ። ሁሉም የራሱ ባህል አለው። የራሱ ፈረሰኞች ጋሻቾን ጉክሳቾን ይዞ ይሄዳሉ። ጋሻቸውን እንደዚህ አድርጎ ይሄዳሉ። ፈረሱም ደግሞ ያሳምራሉ። በፈረስ ላይ ያምራሉ ለኢሬቻ ከወጣት ወንዶች ኃይለኛ ምት ካላቸው የእግር እንቅስቃሴዎች አንስቶ እስከ ሴቶች ቀልጣፋና ማራኪ እንቅስቃሴዎች ድረስ የኦሮሞ ጭፈራዎች ልዩነትና ውበት ጎልቶ ይታያል። በኢሬቻ በሚሊዮኖች የሚቆጠሩ ሰዎች ተሰባስበው የኦሮሞን ሕዝብ መገለጫ በሆኑ ባህላዊ አልባሳትና ጌጣጌጦች ተውበው ይገኛሉ። ስለዚህ ከቢዝነስ አንፃር ብዙ ወጣቶችን የስራ እድል እንዲያገኙ አድርጓል። ግሎባሊ ፕሮሞት ከመደረግ አንፃር ትልቅ ተጽዕኖ ፈጥሯል። ከኦሮሞ ውጪ የሆኑ ልጆች የተለያዩ ዲዛይን አይቶ በሚመርጡበት ሰዓት ሲለብሱ ምን ስሉ የምንድን ነው ብሎ ይጠይቃሉ። ካልቸሩን ይለምዳሉ፣ ታሪኩን ይለምዳሉ፣ ቀጥሎ አዳፕት ያደርጋሉ። እሱም ቢዝነስ ውስጥ ይገባሉ። የኦሮሞ ተወላጅ ያን ነገር የሚያውቁ ብቻ ሳይሆን ሌሎችም ያን ነገር አጥንቶ ይሄኛው የሸዋ ነው፣ ይሄኛው የወለጋ ነው፣ ይሄኛው ምናምን ብሎ መስራት ከቻሉ ምን ማለት ነው፣ የኔም ባህል ትራንስፈር ማድረግ ቻልኩ ማለት ነው ይዘ አሁን ይሄ የዌስተርኖች ነው ምናምን ይላል። እነሱ እኛ ላይ ተጽዕኖ ፈጥሮ አይደል ለኛ ሼር አደረግ ነው? ይሄኛው ግን ዲዛይነሮች ለሌሎቹ ሲያሳዩና ሲሰጡና ሌሎቹ ሲቀበሉ አሳነው ኦሮሞ ምን ሆናል? አስፍተናል ማለት ነውና? ኪነ ጥበብ ከትውልድ ወደ ትውልድ ስሜትን ያስተላልፋል። ታሪክን ያስቀምጣል። አንድነትን ይፈጥራል። የኢሬቻ ምልክት ለዓለም እንዲደርስ ያደርጋል። በኢሬቻ ላይ የሚታየው እያንዳንዱ ባለቀለም ልብስ፣ እያንዳንዱ ጭፈራ፣ እያንዳንዱ የጭፈራ ምትና እያንዳንዱ ጥንታዊ ዘፈን የገዳ ስርዓትን ጥልቅ ጥበብ ያስተጋባል። ዞሮ ዞሮ አንድ መሆንን ያሳያል። አንድ መሆኑን ያሳያል። አንድ አምላክን የሚለምኑ ይመስላል። የአካባቢ ወዞቻቸውን የአካባቢ ተራራቻቸውን የአከባቢ አባዳሮቻቸውን በአጠቃላይ ኢሬቻ ማለት ሰውን አይለይም። ኢሬቻ ማለት ቅድም እንዳልኩ ፍቅር ስለሆነ ሁሉም ለፍቅር በተለያየ ሃይማኖት ውስጥ ያለው በተለያየ እምነት ውስጥ ያለው እሄ ከባህል ጋር የተያዘ ስለሆነ ኢሬቻ ይወዳል፣ ይፈቃቀራል። ብሔርና ብሔረሰቦች አማራም ደቡብም ለምሳሌ ይመጣል፣ ሶማሌዎች ይመጣሉ። ይጨፍሩልናል፣ ይደሰታሉ። ባህላቸውን አንድ ስለሆነ አንድ ላይ አንድ ያደርጋል። ኢሬቻ ሁሉንም ብሔረሰቦችን አንድ ያደርጋል። ፍቅር ስለሆነ ጨዋታ ስለሆነ ደስታ ስለሆነ በሬቻ ላይ የሚታየው እያንዳንዱ ባለቀለም ልብስ፣ እያንዳንዱ የጭፈራ ምትና እያንዳንዱ ጥንታዊ ዘፈን የገዳ ስርዓትን ጥልቅ ጥበብ ያስተጋባል ይባላል የኦሮሞ ብርታት አንድነት የሚያሳይ ታላቅ ክብረ በዓል ነው። በየዓመቱም የመስከረምን ብርሃን ተከትሎ ሲከበር ይኖራል። ምንድነው? እሬቻን መልካ ጋር እሬቻን ትሉ ጋር የሚሄዱት የሚል ፍቺ ሁሉም ሰው ማወቅ መቻል አለበት። ከተፈጥሮ ጋር ለመገናኘት ነው። እዛ ቦታ ምን ያንን ነገር ከፈጣሪ ውጪ በሰው እጅ አይሰራም ተብሎ ስለሚታሰብ ነው። አባት የነገረኝን ነው መነግረ። ያ ነገር በዛኛው ኢንተርፕሬት ቢደረግ ደስ ይለኛል። ተጽዕኖ ፈጣሪዎች ትልልቅ ሰዎች ከዚህ ከኦሮሞ ውጪ የሆነ ወንድም እህቶቻችንም መጠየቅ መቅረብ ማወቅ የእነሱን እኛም ሼር እናደርጋለን፣ የእኛንም ደግሞ በማወቅ ሼር ብንደራረግ፣ አንድ ሀገር ነው ያለን አንድ አጉር ነው የሚኖረን አንድ ዓለም ነው የሚኖረን ከዚህ ውጭ ነገር የለም። ስለዚህ ጥሩ ነገሮችን ሼር አድርገን እኛ ደግሞ አስን ኢትዮጵያ ለዓለም ሼር ማድረግ ስለምንችል የማናቅ ሰዎች መጠየቅ የምናቅ ሰዎች ደግሞ ማካፈልን በዓል ብናደርግ በአርቱ ዙሪያ ያሉት ተጽዕኖ ፈጣሪዎች ደግሞ በአርቱ የሄድን ነገር ፕሮሞት ቢደረግ ጥሩ ነው ላሉ